መዝሙር 117 አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖችም ሁሉ ያመስግኑት። ምሕረቱ በእኛ ላይ ጸንታለችና፣ የእግዚአብሔርም እውነት ለዘላለም ትኖራለች። ሃሌሉያ። መዝሙር 118 እግዚአብሔርን አመስግኑ፣ ቸርነውና ምሕረቱም ለዘላለም ናትና ቸር እንደሆነ ምሕረቱም ለዘላለም እንደሆነች የእስራኤል ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች የአሮን ቤት አሁን ይንገሩ። ቸር እንደሆነ ምሕረቱ ለዘላለም እንደሆነች እግዚአብሔርን የሚፈሩ ሁሉ አሁን ይንገሩ። በተጨነኩ ጊዜ እግዚአብሔርን ጠራሁት፣ ሰማኝ፣ አሰፋልኝም። እግዚአብሔር ረዳቴ ነው፣ አልፈራም፣ ሰው ምን ያደርገኛል? እግዚአብሔር ረዳቴ ነው፣ እኔም በጠላቶቼ ላይ አያለሁ። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። በገዦች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። አሕዛብ ሁሉ ከበቡኝ፣ በእግዚአብሔርም ስም አሸነፍኳቸው። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማርን እንዲከብ ከበቡኝ፣ እሳትም በእሾ ውስጥ እንዲነድ ነደዱ፣ በእግዚአብሔርም ስም አሸነፍኳቸው። ገፋኸኝ፣ ለመውደቅም ተንገዳገድኩ፣ እግዚአብሔር ግን አገዘኝ። ኃይሌም ዝማሬም እግዚአብሔር ነው። እርሱም መድኃኒት ሆነልኝ። የእልልታና የመድኃኒት ድምፅ በጻድቃን ድንኳን ነው። የእግዚአብሔር ቀኝ ኃይልን አደረገች። የእግዚአብሔር ቀኝ ከፍ ከፍ አደረገችኝ። የእግዚአብሔር ቀኝ ኃይልን አደረገች። አልሞትም፣ በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅ ናት። ወደ እርሷ ጻድቃን ይገባሉ። ሰምተኸኛልና መድኃኒትም ሆነኸኛልና መሰግናለሁ። ግንበኞች የናቁት ድንጋይ እርሱ የማዘን ራስ ሆነ። ይቺ ከእግዚአብሔር ዘንድ ሆነች፣ ለዓይናችንም ድንቅ ናት። እግዚአብሔር የሠራት ቀን ይችናት፣ ሐሴትን እናድርግ በእርሷ ደስ ይበለን። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው፣ እግዚአብሔር ቤት መረቅ ናችሁ። እግዚአብሔር አምላክ ነው ለእኛም በራለን እስከ መሠዊያው ቀንዶች ድረስ የበዓሉን መስዋዕት በገመድ እሰሩት። አንተ አምላኬ ነህ አመሰግንህም አለው። አንተ አምላኬ ነህ ከፍ ከፍ አድርገሃለሁ። ሰምተኸኛልና መድኃኒትም ሆነኛልና አመሰግንሃለሁ። እግዚአብሔርን አመስግኑ፣ ቸርነውና ምሕረቱ ለዘላለም ናትና። መዝሙር 119 በመንገዳቸው ንጹሐን የሆኑ በእግዚአብሔር ሕግ የሚሄዱ ምስኩኖች ናቸው። ምስክሩን የሚፈልጉ በፍጹም ልብ የሚሹት ምስክኖች ናቸው። አመፅን አያደርጉም፣ በመንገዶቹም ይሄዳሉ። ትእዛዛትህን እጅግ ጠብቅ ዘንድ አንተ አዘዝህ። ስርዓትህን ለመጠበቅ መንገዶቼ ይቀኑ ዘንድ እወድ ነበር። ትእዛዝህን ሁሉ ስመለከት በዚያን ጊዜ አላፍርም። አቤቱ የጽድቅህን ፍርድ ስማር በቅን ልብ አመሰግናሃለሁ። ስርዓትህን እጠብቃለሁ፣ በፍጹም አትጣለኝ። ቤት ጎልማሳ፣ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግኩ፣ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርሁ። አቤቱ አንተ ብሩክነህ ጥራትህን አስተምረኝ። የአፍህን ፍርድ ሁሉ በከንፈሬ ነገርኩ። እንደ ብልጥግና ሁሉ በምክርህ መንገድ ደስ አለኝ። ትእዛዝህን አሰላሰልኩ፣ መንገድህንም እፈልጋለሁ። በትእዛዝ ደስ ይለኛል፣ ቃልህንም አልረሳም። ጋሜል ለባሪያህ መልካም አድርግ፣ ሕያው እንድሆን ቃልህንም እንድጠብቅ። ዐይኖቼን ክፈት፣ ከሕግህም ታምራትን አያለሁ። እኔ በምድር እንግዳ ነኝ፣ ትእዛዝህን ከእኔ አትሰውር። ነፍሴ ሁሉ ጊዜ ፍርድህን እጅግ ናፈቀች። ከትእዛዛትህ የሳቱትን ትዕቢተኞችንና ርጉማንን ዘለፍ። ምስክርህን ፈልግ ያለሁና፣ ስድብንና ነውርን ከእኔ አርቅ። አለቆች ደግሞ ተቀምጠው እኔ ናሙኝ፣ ባሪያህ ግን ሕግህን ያሰላስል ነበር። ምክርህም ተድላዬ ነው፣ ስርዓትህም መካሬ ነው። ዳሌጥ ነፍሴ ወደ ምድር ተጠጋች፣ እንደ ቃልህ ሕያው አድርገኝ። መንገድህን ነገርኩ ሰማኸኝም፣ ስርዓትህን አስተምረኝ። የሥርዓትህ መንገድ እንዳስተውል አድርገኝ፣ ታምራትህንም አሰላሰልኩ። ከአዘን የተነሣ ነፍሴ አንቀላፋች፣ በቃልህ አጠንክረኝ። የአመፅን መንገድ ከእኔ አርቅ፣ በሕግህም ማረኝ። የእውነትን መንገድ መረጥኩ፣ ፍርድህንም አረሳሁ። አቤቱ ምስክርህን ተጠጋው፣ አታሳፍረኝ። ልቤን ባሰፋኸው ጊዜ በትእዛዝህ መንገድ ሮጥኩ። አቤቱ የሥርዓትህን መንገድ አስተምረኝ፣ ሁል ጊዜ የምፈልገዋለሁ። እንዳስተውል አድርገኝ፣ ሕግህንም እፈልጋለሁ። በፍጹም ልቤም እጠብቀዋለሁ፣ እርሷን ወድጃለሁና። የትእዛዝህን መንገድ ምራኝ፣ ልቤን ወደ ምስክርህ አዘንብል ወደ ስስትም አይሁን። ከንቱ ነገርን እንዳያዩ አይኖቼን መልስ፣ በመንገድህ ሕያው አድርገኝ። እንዲፈራህ ባሪያህን በቃልህ አጽና። ፍርድህን መልካምናትና የተጠራጠርኩትን ስድብ ከእኔ አርቅ። እነሆ ትእዛዝህን ናፈቅሁ፣ በጽድቅህ ሕያው አድርገኝ። ዋ አቤቱ፣ እንደ ቃልህ ምህረትህና መድኃኒትህ ይምጡልኝ። በቃልህ ታምኛለሁና ለሚሰድቡኝ በነገር መልስላቸዋለሁ በፍርድም ታምኛለሁና የእውነትን ቃል ከአፌ ፈጽመህ አታርቅ። ለዘላለም ዓለም ሁል ጊዜ ሕግህን እጠብቃለሁ። ትእዛዝህንም ፈልጌአለሁና አስፍቼ እሄዳለሁ። በነገሥታት ፊት ምስክርህን እናገራለሁ አላፍርም። እጅግም በወደድኳቸው በትእዛዛትህ ደስ ይለኛል። እጆቼንም ወደ ወደድኳቸው ወደ ትእዛዝህ አነሳለሁ። ሥርዓትህንም አሰላስላለሁ። ዛይ ለባሪያህ ተስፋ ያስደረግከውን ቃልህን አስብ። ቃልህ ህያው አድርጎኛልና፣ ይቺ በመከራዬ ደስ አሰኘችኝ። በቤተኞች እጅግ አመፁ፣ እኔ ግን ከህግ አራኩም። ከጥንት የነበረውን ፍርድህን አሰብኩ፣ አቤቱ ተጽናናሁ። ህግህን ከተዉ ከኃጢአተኞች የተነሳ ሐዘን ያዘኝ። በእንግድነት የአገር ሥርዓትህ መዝሙር ሆነችኝ። አቤቱ በሌሊት ስምህን አሰብኩ፣ ህግህንም ጠበቅኩ። ትእዛዝህንም ፈልግ ያለሁና፣ ይቺ ሆነችልኝ። ሄት እግዚአብሔር ክፍሌ ነው ህግህን እጠብቃለሁ አለው በፍጹም ልቤ ወደፊትህ ተማለልሁ እንደ ቃልህ ማረኝ ስለ መንገዶች አሰብኩ እግሬንም ወደ ምስክሮች መለስ ትእዛዝህን ለመጠበቅ ጨክንኩ አልዘገየሁም ነው የኃጢአን ገመዶች ተተበተቡብኝ ህግህን ግን አልረሳሁም ስለ ጽድቅህ ፍርድ በእኩለ ሌሊት አመሰግንህ ዘንድ እነሳለሁ እኔ ለሚፈሩ ሁሉ ትእዛዝህንም ለሚጠብቁ ባልንጀራ ነኝ አቤቱ ምህረትህ በምድር ሁሉ ሞላች ስርዓትህን አስተምረኝ ጤት አቤቱ፣ እንደ ቃልህ ለባሪያ መልካም አደረግህ በትእዛዝህ ታመኛለሁና። መልካምን ምክርና ዕውቀትን አስተምረኝ። እኔ ሳልጨነቅ ሳትኩ፣ አሁን ግን ቃልህን ጠበቅ። አቤቱ አንተ ቸርነህ፣ በቸርነትህም ሥርዓትህን አስተምረኝ። የትዕቢተኞች ዓመፅ በላይ በዛ፣ እኔ ግን በፍጹም ልቤ ትእዛዝህን እፈልጋለሁ። ልባቸው እንደ ወተት ረጋ፣ እኔ ግን በሕግ ደስ ይለኛል። ሥርዓትህንም አር ዘንድ ያስጨነከኝ መልካም ሆነልኝ ከአላፋት ወርቅና ብር ይልቅ የአፍ ሕግ ይሻለኛል። ዮድ እጆች ሰሩኝ አበጁኝም፣ እንዳስተውል አድርገኝ ትእዛዝህንም እማራለሁ። በቃለ ታምኛለሁና የሚፈሩህ አይኔን አይተው ደስ ይላቸዋል። አቤቱ ፍርድህ ጽድቅህ እንደሆነች በእውነትም እንዳስቸገርከኝ አወቅም። ምሕረትህ ለመጽናናት ትሁነኝ፣ እንደ ቃልህም ለባሪያህ ይሁ ነው ህግህ ተድላዬ ናትና ቸርነትህ ትምጣልኝ! በሕይወትም ልኑር! ትዕቢተኞች በአመጽ ጠምጥመውብኛልና ይፈሩ። እኔ ግን በትእዛዝህ እጫወታለሁ። የሚፈሩህና ምስክሮችህን የሚያውቁ ወደ እኔ ይመለሳሉ። እንዳላፍር ልቤ በስርዓትህ የቀና ይሁን። ካፍ ነፍሴ መድኃኒትህን አፈቀች፣ በቃልህም ታመኑ። መቼ ታጽናናኛለህ እያልኩ! አይኖቼ ስለ ቃልህ ፈዘዙ በጢስ እንዳለ አቁማዳ ሆኛለሁና ሥርዓትህን ግን አረሳውም። የባሪያህ ዘመኖች ስንት ናቸው? በሚያሳድዱኝስ ላይ መቼ ትፈርዳለህ? ኃጢአተኞች ጨዋታን ነገሩኝ፣ አቤቱ እንደ ሕግ ግን አይደለም። ትእዛዛትህ ሁሉ እውነት ናቸው፤ ባመጽ አሳደውኛልና፣ እርዳኝ። ከምድር ሊያጠፉኝ ጥቂት ቀርቷቸው ነበር፤ እኔ ግን ትእዛዛትህን አልተውኩም። እንደ ምሕረትህ ሕያው አድርገኝ፣ የአፍህንም ምስክር እጠብቃለሁ። ላሜድ። አቤቱ ቃልህ በሰማይ ለዘላለም ይኖራል እውነትህ ለልጅ ልጅ ናት። ምድርን መሰረትካት እርሷም ትኖራለች። ሁሉም ባሪያዎችህ ናቸውና ቀኑ በትእዛዝህ ይኖራል። ሕግህ ተድላይ ባይሆን ቀድሞ በጉስቁልና በጠፋው ነበር። በእርሱ ሕያው አድርገኸኛልና እና ፍርድህን ለዘላለም አረሳም። እኔ ያንተ ነኝ ፍርድህን ፈልጌአለሁና አድነኝ። ኃጢአተኞች ያጠፉኝ ዘንድ ጠበቁኝ፣ ምስክርህን ግን መረመር። የሥራህን ሁሉ ፍጻሜ አየው፣ ትእዛዝህ ግን እጅግ ሰፊ ነው። ሜም አቤቱ ሕግህን እንደምን እጅግ ወደድሁ። ቀኑን ሁሉ እርሱ ትዝታዬ ነው። ለዘላለም ለእኔ ነውና ትእዛዝህ ከጠላቶቼ ይልቅ አስተዋይ አደረገኝ። ምክርህ ትዝታዬ ነውና ካስተማሩኝ ሁሉ ይልቅ አስተዋልኩ። ትእዛዝህን ፈልግ ያለሁና ከሽማግሌዎች ይልቅ አስተዋልኩ። ቃልህን እጠብቅ ዘንድ ከክፉ መንገድ ሁሉ እግሬን ከለከልኩ። አስተምረኸኛልና ከፍርድህም አራኩ። ቃልህ ለጎሮሮ የጣፋጭ ከማርና ከወለላ ይልቅ ለአፌ ጣፈጠኝ። ከትእዛዝህ የተነሳ አስተዋልኩ፣ ስለዚህ ያሰትን መንገድ ጠላው። ኖን ህግህ ለእግሬ መብራት ለመንገዴም ብርሃን ነው። የጽድቅህን ፍርድ ጠብቅ ዘንድ ማልኩ አጸናሁን። እጅግ ተቸገርኩ፣ አቤቱ እንደ ቃልህ ሕያው አድርገኝ። አቤቱ ከአፌ የሚወጣውን ቃል ውደድ፣ ፍርድህንም አስተምረኝ። ነፍሴ ሁል ጊዜ በእጅህ ውስጥ ናት። ሕግህን ግን አረሳሁ። ኃጢአተኞች ወጥመድን ዘረጉብኝ፣ ከትእዛዝህ ግን አልሳትኩም። የልቤ ደስታ ነውና ምስክርህን ለዘላለም ወረስኩ። ለዘላለም ለፍጻሜውም ትእዛዝህን አደርግ ዘንድ ልቤን አዘነበልኩ። ሳምኬት ዓመፀኞችን ጠላሁ፣ ሕግህን ግን ወደድኩ። አንተ ረዳቴና መጠጊያዬ ነህ፣ በቃልህም ተማመንኩ። እናንት ኃጢአተኞች ከእኔ ራቁ፣ የአምላኬንም ትእዛዝ ልፈልግ። እንደ ቃልህ ደግፈኝ፣ ያውም እሆናለሁ ከተስፋይም አልፈር። እርዳኝ፣ እድናለሁም። ሁሉ ጊዜም ሥርዓትህን እመረምራለሁ። ምኞታቸው አመፃ ነውና ከሥርዓትህ የሚርቁትን ሁሉ አጎሳቆልካቸው። የምድርን ኃጢአተኞች ሁሉ እንደ ርኩሰት አጠፋሃቸው፤ ስለዚህ ምስክርህን ወደዱ። ስጋዬ አንተን ከመፍራት የተነሳ አደነገጠ፣ ከፍርድህ የተነሳ ፈርቻለሁ። ኤ ፍርድንና ጽድቅን ሰራሁ፣ በሚያስጨንቁኝ አሳልፈህ አትስጠኝ። ባሪያም በመልካም ጠብቀው፣ ትዕቢተኞችም አይጋፉኝ። አይኖቼ ለማዳንህ ለጽድቅህም ቃል ፈዘዙ። ለባሪያህ እንደ ምሕረትህ አድርግ፣ ሥርዓትህንም አስተምረኝ። እኔ ባሪያህ ነኝ፣ እንዳስተውል አድርገኝ፣ ምስክርህንም አውቃለሁ። ለእግዚአብሔር የሥራ ጊዜ ነው፣ ሕግህንም ሻሩት። ስለዚህ ከወርቅና ከእንቁ ይልቅ ትእዛዝህን ወደዱ። ስለዚህ ወደ ትእዛዝህ ሁሉ አቀና ነው፣ ያመጽንም መንገድ ሁሉ ጠላው። ምስክሮችህ ድንቆች ናቸው። ስለዚህ ነፍሴ የፈለገቻቸው። የቃልህ ፍቺ ያበራል፣ ሕፃናትንም ማስተዋይቻ ያደርጋል። አፌን ከፈትኩ፣ አልከለከልኩም። ወደ ትእዛዝህን አፍቅ ያለውና ስምህን ለሚወዱ እንደምታደርገው ፍርድ ወደ እኔ ተመልከት፣ ማረኝም። አካሄዴን እንደ ቃልህ አቅና፣ ኃጢአትም ሁሉ አይግዛኝ። ከሰው ግፍ አድነኝ፣ ትእዛዝህንም እጠብቃለሁ። በባሪያህ ላይ ፊትህን አብራ፣ ሥርዓትህንም አስተምረኝ። ሕግህን አልጠበቅኩም እና የውሃ ፈሳሽ ከአይኖቼ ፈሰሰ። ጻዴ አቤቱ አንተ ጻዲቅ ነህ፣ ፍርድህም ቅን ነው። ምስክርህን በጽድቅ አዘዘ፣ እጅግም ቅን ነው። ጠላቶቼ ቃልህን ረስተዋልና የቤትህ ቅናት አቀለጠኝ። ቃልህ እጅግ የጠነከረ ነው፣ ባሪያም ወደደው። እኔ ታናሽና የታናኩነኝ፣ ትእዛዝህን ግን አልረሳውም። ጽድቅህ የዘላለም ጽድቅ ነው፣ ቃልህም እውነት ነው። መከራና ችግር አገኙ። ትእዛዛትህ ግን ተድላይ ናቸው። ምስክርህ ለዘላለም ጽድቅ ነው። እንዳስተውል አድርገኝ፣ በሕይወትም አኑረኝ። ቆፍ በፍጹም ልቤ ጮኩ፣ አቤቱ ስማኝ፣ ሥርዓትህን እፈልጋለሁ። ወዳንተ ጮኩ፣ አድነኝ፣ ምስክርህንም እጠብቃለሁ። ማለዳ ጮኩ፣ ቃልህንም ተስፋ አድርጌያለሁ። ቃልህን አስብ ዘንድ ዐይኖቼ ለመማለድ ቀደሙ። አቤቱ እንደ ቸርነትህ ድምፄን ስማ፣ እንደ ፍርድህ ሕያው አድርገኝ። በአመፃ የሚያሳድዱኝ ቀረቡ፣ ከሕግህም ራቁ። አቤቱ አንተ ቅርብ ነህ፣ መንገዶችህም ሁሉ ቅኖች ናቸው። ከዘላለም እንደመሰረትከው ከቀድሞ ጀምሮ ከምስክር የተነሳ አወቅ ሬስ ሕግህን አልረሳሁምና፣ ችግሬን ተመልከት አድነኝም፣ ፍርዴን ፍረድ አድነኝም፣ ስለ ቃልህ ሕያው አድርገኝ። መድኃኒት ከኃጢያን ሩቅ ነው፣ ሥርዓትህን አልፈለጉምና። አቤቱ ቸርነትህ እጅግ ብዙ ነው፣ እንደ ፍርድህ ሕያው አድርገኝ። ያሳደዱኝና ያስጨነቁኝ ብዙዎች ናቸው፣ በምስክርህ ግን ፈቀቅ አላልኩ። ቃልህን አልጠበቁምና ሰነፎችን አይቼ አዘምኩ። ትእዛዝህን እንደወደድኩ ተመልከት አቤቱ፣ በምረትህ ሕያው አድርገኝ። የቃልህ መጀመሪያ እውነት ነው፣ የጽድቅህን ፍርድ ሁሉ ለዘላለም ነው። ሳን ገዦች በከንቱ አሳደዱኝ፣ ከቃል የተነሳ ግን ልቤ ደነገጠብኝ። ብዙ ምርኮ እንዳገኘ በቃልህ ደስ አለኝ። አመፃን ጠላው ተጸየፍኩ፣ ሕግህን ግን ወደድኩ። ስለ ጽድቅህ ፍርድ ሰባት ጊዜ በቀን አመሰግንሃል ሕግህን ለሚወዱ ብዙ ሰላም ነው፣ እንቅፋትም የለባቸውም። አቤቱ ማዳንህን ተስፋ አደረግኩ፣ ትእዛዝህንም ጠበቅሁ። ነፍሴ ምስክርህን ጠበቀች፣ እጅግም ወደደችው። መንገዶቼ ሁሉ በፊትህ ናቸውና ትእዛዝህንና ምክርህን ጠበቅ ታው አቤቱ ጸሎቴ ወደ ፊትህ ትቅረብ፣ እንደ ቃልህም አስተዋይ አድርገኝ። ልመናዬ ወደ ፊትህ ትድረስ ተድረስ፣ እንደ ቃልህ አድነኝ። ስርዓትህን አስተምረኛልና ከንፈሮቼ ምስጋና አወጡ። ትእዛዛትህ ሁሉ ጽድቅ ናቸውና አንደበቴ ቃልህን ተናገረ። ትእዛዛትህን መርጫለሁና እጅህ የሚያድነኝ ይሁን። አቤቱ ማዳንህን ናፈቅሁ፣ ሕግህም ተድላይ ነው። ነፍሴ ትኑርልኝ አመሰግንህም አለች፣ ፍርድህም ይርዳኝ። እንደ ጠፋ በግ ተቅበዘበዝኩ ትእዛዝህን አልረሳሁም እና ባሪያህን ፈልገው መዝሙር መቶ ሃያ በተጨነቅኩ ጊዜ ወደ እግዚአብሔር ጮክ ሰማኝም ከአመፀኞች ከንፈር ከሸንጋይም አንደበት አቤቱ ነፍሴን አድናት። ስለ ሽንገላ አንደበት ምንን ይሰጡሃል ምንስ ይጨምሩልሃል እንደ በረሃ እንጨት ፍም የሃያላን ፍላጾች የተሳሉ ናቸው መኖሪያዬ የራቀ እኔ ወዮልኝ በቄዳር ድንኳኖች አደርጉ ሰላምን ከሚጠሉ ጋር ነፍሴ ብዙ ጊዜ ኖረች። እኔ ሰላማዊ ነኝ፤ በተናገርኳቸው ጊዜ ግን በከንቱ ተሰለፉብኝ።